አዲስ ሴት ስትተዋወቁ የምትሰሩት ስህተት። አዲስ ሴት ስትተዋወቁ እነዚህን ካደረጋችሁ ችላ ትላችኋለች። በፍፁም አታድርጓቸው። ገና እንደተዋወቃችሁ እነዚህን ቀጥሎ የምነግራችሁን ነገሮች በመሸወዳችሁ ምክንያት የቀረባችኋት ሴት እንድትርቃችሁ፣ ደግማ እንዳታገኛችሁ ታደርጋላችሁ። እነዚህን ነገሮች ካላደረክ ግን ራሷ ፈልጋህ እንድትመጣ ታደርጋታለች። በደንብ አዳምጠኝ ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየህ አዲስ ሴት ስትተዋወቅ በፍፁም መሸወድ የሌለብህን ልታደርገው የማይገባውን ነገር በግልጽ አንድ በአንድ እነግርሃለሁ። አብራችሁ ይቆዩ። ሰላም ሰላም ውዴና ፍዳርቲው ቤተሰቦቼ እንደምን አላችሁልኝ? ዛሬም በቆንጆ ሀሳብ ተመልሼ መጥቻለሁ። ሁሌም ለምትሰጡኝ ሀሳብ፣ አስተያየት በጣም አመሰግናለሁ። አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ቆንጆ ቆንጆ ቪዲዮዎች ይደርሳችኋል እንደሰማችሁት ነው። ዛሬ ደግሞ ገና አዲስ እየተዋወቃችሁ ላላችሁ በጣም በተደጋጋሚ ብዙ ወንዶች የሚሸወዱትን እኛ ሴቶች ደግሞ እንደው ስልችት ያለን አሁንም ይህን ሊለይ ነው አሁንም እንዲ ሊያረጅ ነው እያለን ያማረሩልን ነገሮች ነው እምነግራችሁ። በፍፁም በፍፁም እነዚህን እንዳትሸወዱ። ያንን ማድረግ ከቻልክ ራሷ ፈልጋህ እንድትመጣ ማድረግ ትችላለህ። ካልሆነ ግን ትርቃለች፣ ትሸሻለች። ዛሬ እስከ መጨረሻው አብረሃኝ መቆየት ግድ ነው። መጀመሪያ ግን እስኪ ሁላችሁ ቪዲዮን ላይክ አድርጉት። እሺ በጣም አመሰግናለሁ። የመጀመሪያው ነገር አዲስ ሴት ገና እንደተዋወቅ ባለው ጊዜ ላይ ማድረግ የሌለብህ ነገር ደግሞ ደጋግሞ መደወል ነው። አንዳንድ ጊዜ በቃ ትንፋሽ ታሳጣላችሁ። የእውነት ይገባኛል ካለው ስሜት አንጻር ነው። ግን በቃ አሁንም አሁንም መደወል፣ አሁንም አሁንም መደወል፣ በየሆነ ደቂቃው እየደወላችሁ እንዴት ነሽ፣ ቅድም እንዴት ነሽ ካልኩሽ በኋላ ስንዴነሽ የምትሏላችሁና ይሄ በጣም ያሰለቻል፣ ኖርማልም አይደለም ጤናማም አይደለም። በኋላ እንግዲህ ከስንት ቀን በኋላ ብትጠብቅ የማትደውለው ልጅ አሁን ላይ ትንፋሽ አታሳጣት። ሁሉን ነገር በልኮ ሁሉ ነገር በአግባቡ አድርገው። በቃ በላይ በላይ መደወል በቃ በላይ በላይ መደወል አያስፈልግም። በቃ ኖርማል ሁን። የምታወራው ነገር ሲኖር በቃ የሆነ ነገር ሲኖር ምናምን ደውልላት እንጂ በቃ በየደቂቃው ስራ አድርገህ መያዝ እና። መደወል ስልክ ላይ ነው። ብዙ ጊዜ እንደዚህ የምታደርጉት ደግሞ ደጋግሞ መደወል ብዙ ጥሩ አይደለም፣ የሚመከር ነገር አይደለም። ስለዚህ በተቻለ አቅም አታብሰው፣ በልኩ አድርገው። ሁለተኛ ማማረር ገና እንደተዋወቃችሁ፣ ያው የምርጫ ቅስቀሳ ላይ ነው የምትሆኑ አይደለም ማለት፣ ሆነ ፌክ ነገሮችን አድርግ ማለት አይደለም። በዚህ ሰዓት ላይ ግን በዚህ ሰዓት ላይ የምታሳያት ነገር ራሷ ፈልጋህ እንድትመጣ እንድትርቅህ የማድረግ ትልቅ አቅም አለው። ስለዚህ በዚህ የምታምን ከሆነ በዚህ ሀሳብ የምትስማማ ከሆነ የምታደርገው ነገር ላይ መጠንቀቅ አለብህ። አይ እኔ እንደዚህ ነኝ አይ ምናምን ብሎ ነገር የለም። የምታሳያት ነገር ላይ መጠንቀቅ አለብህ። ምክንያቱም አንተ ጥሩ ነገር ኖሮ ያንን ጥሩ ነገር ግን ስላላሳያት፣ በደንብ ስላልገለጽከው፣ በደንብ ስላላወጣኸው ልትርቅህ ልትሸሽት ትችላለች። ያ ደግሞ ይቆጫሃል። ምክንያቱም ጥሩ ነገር እያለህ ብዙ ጥሩ ኳሊቲዎች ኖረውህ ባለማ ማሳየት አጋጣሚያንን ባለማየቷ ምክንያት ስትሸሽ ያናድዳል፣ ያስቆጫል። ስለዚህ በተቻለ አቅም ጥሩ ነገሮችን ለማሳየት ሞክር። አለማማረር በጣም ወሳኝ ነው። ብዙዎቻችሁ የምትሸወዱት ስህተት ይህንን ነው። በቃ ማማረር ሲጀመር ኖርማሊም ለራስህ በላይ ፍህም ሲጀመር በራስህም በላይ ፍህ በህይወትህ የምታማረር አይነት ሰው አትሁን። አጋጣሚ ደግሞ እሷን ባገኘበት ሰዓት ላይ ደግሞ የሆነ የምሬት ወቅት ሊሆን ይችላል። በቃ ብዙ ነገሮች እንትን ያሉብህ የተበላሹብህ ወይ ጥሩ ያልሆኑልህ ሰዓት ሊሆን ይችላል። ይገባኛል። ግን ደግሞ እንደዛ በምታማርርበት ሰዓት ላይ አጋጣሚም ሆነ አማራሪ ሰው ሆነ እሷ መለየት አትችልም። ምክንያቱም ገና እያወቀች ነው። ስለዚህ ሁሌ እንደዛ ነህ ብላ ነው የምታስበው። መጀመሪያ አካባቢ ላይ እያሳየሃት ነገር ሁሌ እንደዛ የሚቀጥል ነው የሚመስላት። ስለዚህ በተቻለ አቅም ኮንሽስ ሆነክ ይሄ እንደዚህ አይነት ፐርሰናሊቲ እንዳለህ እንዳትወስድ እና እንዳትሸሽ ምክንያቱም ሁሉ ጊዜ የሚያማረር ሰው፣ በሁሉ ነገር የሚበሳጭ ሰው በቃ እንደዚህ አይነት ሰው አትራክት ሊያደርግ አይችልም። መጀመሪያ ላይ ገና እንደተዋወቃችሁ ባለው ጊዜ ውስጥ ይሄ ወደ አንተ የበለጠ እንድታውቅ የበለጠ ስለአንተ ለማወቅ ለመረዳት እንድትፈልግ የማያደርጋት ፣ ይልቁኑ እንድትሸሽህ እንድትርቅህ የሚያደርጋት ነገር ነው። ስለዚህ በደንብ ተጠንቀቅ። በሁሉ ነገር የምታማረር አይነት ሰው አትሁን። ይገባኛል፣ ነገሮች ላይሆኑ ላይሳኩ ይችላሉ ግን በተቻለ አቅም እነዚህ ነገሮች አንድን ለማድረግ ሞክር። ከእሷ ጋር ባለ ኮሚኒኬሽን ላይ እንደዚ አይነት ሰው እንደሆንክ ሁልጊዜ ሁል ጊዜ እንደዚ አይነት ሰው እንደሆንክ እንድታስብ ስለሚያደርጋት ይህንን በራስ መንገድ ማኔጅ አድርገው። በህይወት ደግሞ ኖርማሊም ባለው ህይወት እሷን ሳታገኝም በፊትም አማራሪ አይነት ሰው ከሆንክ ራስን መመልከት ይኖርባል ለሚያማርር እውነቴን ነው የምላችሁ፣ ሌላ የሚያማርረው ነገር ይጨመርለታል። ይሄንን ከየትም አይደለም ያየት ከራሴ ከገዛ ህይወቴን ያየት። ስታመሰግኑ ደግሞ በእውነት እጥፍ ድርብ ሆኖ ሌላ የምታመሰግኑት ነገር ይጨመርላችኋል። እይታችሁ ሁሉ ይለያያል። በቃ የምታማረሩ ከሆነ ሁሌ የምታማረሩበትን ነገር እየፈለጋችሁ እየፈለጋችሁ ነው የምትሄዱት። የምታመሰግኑ ከሆነም ደግሞ በዛው ልክ የምታመሰግኑትን ነገር እየቆጠራችሁ እያያችሁ ነው የምትሄዱት። የዛኔ ደግሞ ሌላ አዲስ የምታመሰግኑበትን ነገር ታገኛላችሁና ማማረርን ከናንተ አርቁ። ሶስተኛ በራስ አለመተማመን። አሁን የናፊዳር ቲዩብ ቤተሰብ ሆነ የናፊዳርን ቪዲዮች እያየ ከሆነ በራስ አለመተማመን አይቻልም፣ የእውነት አይቻልም። በጣም ሁል ጊዜ ደግሜ ደጋግሜ የምነግራችሁ ነገር ነው አላማና በራስ መተማመን። አሁን እኔን የምትከታተል ከሆነ እንግዲህ ስለ አላማ ደግሜ ደጋግሜ የነገርኳችሁ ነገሮች የነገርኩን ነገሮች አትረሳም ብዬ አስባለሁ። ሰልፍ ኮንፊደንስ ላይም እንደዛ ብዙ ያወራንበት ብዙ የተነጋገርንበት ጉዳይ ነው። በፍቅር ግንኙነትም ሆነ በአጠቃላይ በህይወት የግድ የግድ ሊኖርህ የሚገባ ነገር ሰልፍ ኮንፊደንስ ነው። ስለዚህ መጀመሪያ አካባቢ ላይ አንዲት ሴትን እያወክ ገና እየተዋወቃችሁ ባለበት ሰዓት ሰልፍ ኮንፊደንስ ከሌለ፣ በራስ የማትተማመን ከሆነ እመነኝ ትሸሻለች፣ ትርቃሃለች። በተቃራኒው ደግሞ ሰልፍ ኮንፊደንስ ካለ የሚያበራ በቃ ከርቀት የሚጠራ የሆነ ሰው እኮ እውነት አሁን ላይ እንደዚሁ አይታችሁት ኮንፊደንስ እንዳለውና እንደሌለው ማወቅ ትችላላችሁ። ትንሽ ካወራችሁት ትንሽ አክቲቪቲውን እንቅስቃሴውን ካያችሁ ኮንፊደንስ እንዳለውና እንደሌለው መለየት ትችላላችሁ። ሴት ልጅም በዛ መልኩ አይታ ኮንፊደንስ እንደሌለ ካወቀች አይሆንም። ትርቃለች፣ ትሸሻለች። በተቃራኒው ደግሞ ኮንፊደንስ እንዳለ ካወቀች ራሷ ፈልጋ ትመጣለች። ስላንተ ለማወቅ ስላንተ ለመረዳት ትጥራለች፣ ትሞክራለች። ይሄ ልጅ ሰልፍ ኮንፊደንስ አለው፣ ኬት የመጣ ነው? ኮንፊደንሱ ምንድን ነው የሚሰራው በቃ አትራክት የሚያደርግ አንድና ትልቅ ኳሊቲ ነው። የእውነቴን ነው የምላችሁ። አሁን ባለንበት በየትኛውም ቦታ ላይ በስራ ላይ ብትሉ፣ ከሰዎች ጋር ባለን ኮሚኒኬሽን፣ የሆነ ቦታ ሄደን የምንፈልገውን ነገር ለመጠየቅ፣ በቃ በያንዳንዱ የዕለት ተዕለት የህይወት እንቅስቃሴያችን ላይ ኮንፊደንስ በጣም ገቨርን የሚያደርግ ነገር ነው። በቃ ራሳችሁን ስታውቁ፣ ራሳችሁን ስትወዱ፣ በራሳችሁ ስትተማመኑ፣ ባላችሁ ነገር ስታምኑ ምንም የማይሳካ የማይሆን ነገር የለም። እና የፍቅር ግንኙነት ላይም አንደኛው ዋነኛው ከርቀት የሚጠራ ከርቀት ደግሞ የሚያሸሽም ነገር ነው። ስለዚህ ራሷ ፈልጋህ እንድትመጣ እንድታውቅ የምትፈልግ ከሆነ እርግጠኛ ነኝ ትፈልጋለህ፣ ኮንፊደንስ ይኖር። በመጀመሪያ ጊዜ ላይ እያወካ ባለው ሰዓት ላይ ሰልፍ፣ ኮንፊደንስ ከሌለ ተበላ ማለት ነው። አራተኛ ኢግኖሪንግ ባውንደሪስ ወይም ደግሞ ባውንደሪዎችህን፣ ድንበሮችህን ገደቦችን ኢግኖር ማድረግ ይሄ ማለት እንዴት ነው? ገና ስትተዋወቁ ባለበት ሰዓት ላይ፣ በነገራችን ላይ ብዙ ነገሮች የሚስተካከሉትም የሚበላሹትም እዚህ ጋር ነው። አንዲት ሴትን ገና ስታውቃት ገደብ ብለህ ያስቀመጥካቸው ነገሮች ይኖራሉ፣ ወይም ደግሞ ሬድ ፍላግ የምንላቸው ነገሮች ይኖራሉ። ለምሳሌ የሃይማኖት መመሳሰል ሊሆን ይችላል። እንደዚህ አይነት ባህሪ ያላት ሴትማ በፍጹም ፍቅረኛ የመሆን የለባትም የምትላት አይነት ሴት ትኖራለች። ልክም ነው እንደዛ መሆኑ። እኔ ራሱ ከዚህ ቀደም በፍጹም ፍቅረኛ እንዳታደርጋት ከዚች ሴት አምልጥ በሚል ብዙ ቪዲዮችን አድርሻችኋለሁ። ያላያችሁ ካላችሁ እንድታዩት ሪኮመንድ አደርጋችኋለሁ። በፍጹም በፍጹም ፍቅረኛችሁ ልታደርጓት የማይገባ ሴት አለች እንበለና የገንዘብ ፍቅር ያላት በቃ የበዛ የገንዘብ ፍቅር ያላት፣ ገንዘብ ካለ በቃ የትም ሄዳለው ምትል አይነት ሴት ፍቅረኛ ልታደርግ አይገባም። ይህን እንግዲህ በመጀመሪያዎቹ ቀናቶች ስትተዋወቁ ልታቅ ትችላለህ እና እንደዚህ አይነት ሴት ከሆነች ሌላም ሌላም ብዙ ነገሮች አሉ። ሬድ ፍላግ ብለህ ራስ የሚያስቀመጥካቸው የሃይማኖት መለየት ሊሆን ይችላል። የሆነ እይተዋ ሊሆን ይችላል። ሰውን ሪስፔክት ማታደርግ ሴት ልትሆን ትችላለች። ብቻ ብዙ ነገሮች አሉ። ዘርዘር ካልን ቪዲዮ እንድታዩ ሪኮመንድ አደርጋችኋለሁ። ዲስክሪፕሽን ላይም አስቀምጥላቸዋለሁ። እንደዚህ አይነት ከሆኑ እነዚህን ሬድ ፍላጎች ዝም ብሎ አለማየት መጀመሪያ አካባቢ ላይ በቃ እስኪታወቅ ምናምን በሚል ኢግኖር ታደርጋቸዋለህ እያየህ ማለት ነው። እንበልና የሃይማኖት መለየት፣ በጣም ብዙ ሰው መጀመሪያ አካባቢ ላይ ኢግኖር አድርጎት ነው በኋላ ላይ መውጫው ግራ የገባው ምን ላድርግ፣ እሷም እንደዚህ ነው ሃይማኖት፣ ወይም እንደዚህ ነው ምን ላድርግ የሚሉ በጣም ብዙ ይደርሱኛል። ወይ አንዳቸው ያንዳቸውን አክሰብት አድርገው አብረው ለመሄድ እንትን አላሉም፣ ወይ ደግሞ በልዩነቱም ደግሞ ለመጓዝ ይከብዳቸዋል እና መጀመሪያ ላይ ግን ሳያውቁ የገቡበት አይደለም። ቆይ እስኪ ዝም እስኪ ዝም እንየው ምናምን ሬድ ፍላግ ብለ ካስቀመጥክ፣ ሬድ ፍላግ ነው፣ መታጠፍ ነው ያለብክ። በቃ የማትሆነኝ ሴት ናት ብለ በአይምሮ ያዝከው ያስቀመጥካት አይነት ሴት ከተዋወቅ፣ ምንም እንኳን የሆነን አትራክት ያደረገ ነገር ቢኖርም፣ መታጠፍ ነው የማይሆን ነዋ። በቃ ባውንደሪህን ኢግኖር አታድርግ መጀመሪያ ላይ። ይሄ በጣም ሲሪየስ ነው። አምስተኛ ላይ ደርሰናል። መቸኮል አሁን ወንዶች ባካችሁ ባካችሁ፣ አትቸኩሉ። የእውነት አትቸኩሉ። ገና እንደተዋወቃችሁ በሁለተኛው ቀን፣ በሶስተኛው ቀን ሶሻል ሚዲያ ላይ ልጥፍ ኔ ፍቅር ኔ ቆንጆ ምናምን ስታምሪኮ ምናምን ወይ ፕሮፋይል ላይ ድርግ እንደዚህ አይነት ነገሮች ጥሩ አይደሉም። በቃ ሁሉ ነገር በጊዜው በሰዓቱ ሲሆን ሲሳካ ደስ ይላል፣ እና ፍጥን ፍጥን ያሉ ነገሮች ጥሩ አይደሉም። መረጋጋት ያስፈልጋል። በቃ የረጋ ወተት ምንድነው ቅቤ ይወጣል ይባላል አይደለም? በሀገራችን ስለዚህ መረጋጋትን የመሰለ ነገር የለም ሁሉን ነገር ላይ አትቸኩል አትጣደፍ እሷ ጋር ያለህን ነገርም በቃ የሆነ ጥድፍ ጥድፍ ጥድፍ ብለን እንደዚህ ገና ሳታውቃት ገና ወድጄሻለሁ እንደዚህ ዓይነት ነገር ጥሩ አይደለም ለአንተም ጥሩ አይደለም ለእሷም ጥሩ አይደለም ለአጠቃላይ አብራችሁ ለምትመሰረቱት ለምትጀምሩት ግንኙነት ጥሩ አይደለም ስለዚህ በተቻለ መጠን ተረጋጋ መረጋጋትን የመሰለ ነገር የለም። ጥድፍ ጥድፍ ያለ ነገርን አታድርጉ። በዚህ አትሸወዱ። እኛ ሴቶችም ደግሞ እንደ እውነት ለመናገር ብልህ የሆነች አስተዋይ የሆነች ማቹድ የሆነች ሴት ጥድፍ ጥድፍ የሚል ወንድም አትፈልግም። ስለዚህ አንተ የምትፈልጋት ችኛዋን ሴት ከሆነች ልባሟን፣ የበሰለችዋን እንቋን ሴት ከሆነ አትጣም ስተኛ ብዙ አታውራ። እንዴ ናፊ ምን ማለትሽ ነው የምትሉ ትኖራላችሁ አይደል? እኛ ሴቶች እንግዲህ እኛ ብዙ ነገር እናወራለን ብዙ ነገር እንናገራለን፣ እና መደመጥን እንፈልጋለን። ስለዚህ የመጀመሪያዎቹ ጊዜያቶች ላይ በተለይ ሁል ጊዜ ማዳመጥ አለ፣ በእውነት ለመናገር ሴት ልጅ ስለምትፈልግ ማለት ነው። መደመጥ ለእሷ ትልቅ ዋጋ ስላለው ለእኛ ለሴቶች ግን፣ የመጀመሪያዎቹ ጊዜያቶች ላይ ደግሞ ገና እንደተዋወቃችሁ፣ በቃ ዝም ብለህ አንተ ብቻ የምታወራ ከሆነ ምን ትርቃለች፣ ትሸሻለች። ምንም አታዳምጣትማ፣ በቃ ከአንተ ጋር መሆን ኮንፈርት አይሰጣትም። ምክንያቱም አንተ ከእሷ በላይ እያወራህ ነው እሷ ልታወራ ትፈልጋለች ልትነግር ትፈልጋለች ልትጠይቅ ትፈልጋለች አንተ ግን በቃ ሁሉን ነገር ነግረሃታል ሁሉን ነገር እንትን ብልሃል ምናምን እንደዛ አይሆንም ስለዚህ በተቻለ መጠን ተረጋግተህ ስትጠይቅ የሆነ ነገር ሲሆን ምናም ማውራት እንደዚህ ስለ ደግሞ ዝም በል ማለት አይደለም ጀክ ኮንቨርሴሽን ሲሆን ጥሩ ነው አንተ ብቻ ዝም ብለ የምታወራ አይነት ወንድ እንዳትሆን ማለት በተፈጥሮ አሁን አንዳንድ ሰው አለ አደለ እንደዚህ ፍጥን የሚያወራ በደንብ የሚያወራ አይነት ሰው አለ እንደዛ ልትሆን ትችላለ በባህሪ ግን ከሴት ልጅ ጋር እንደዚ አይሰራም። ሪሌሽንሽፕን የምታስብ ከሆነ ማዳመጥ ግድ ነው። አብልጠ ማዳመጥ ነው ያለብህ። አንተና አዳማጭ ሴት ልጅ ናት ብዙውን የምታወራው፣ እና ይህንን እውነታ ይህንን ሪያሊቲ መቀበል የግድ የግድ ነው። ስለዚህ በተቻለ መጠን ራስን በዚህ መልኩ ሼፕ ለማድረግ ሞክር። በመጨረሻ ደረጃ ደግሞ ያስቀመጥኩላችሁ ራስን መቆለል አሁን ይሄ ምንም ገና የፍቅር ግንኙነት ላይም የትም የትም የማይሰራ ነገር ነው። ራስን መቆለል የሚባል ነገር አያስፈልግም። ገና እንደተዋወቃችሁ በቃ ራስን ቆልለን እንደዚህ ምናም የምትል ከሆነ አይሁንም፣ ትርቃለች፣ ትሸሻለች። ይልቁኑ ሀምብልሁን። ብዙ ነገሮች አሉ፣ ብዙ የሚነገሩ ነገሮች አሉ፣ ብዙ የምታውቃቸው ነገሮች አሉ። ወደኋላ ግን በቃ ሀምብልሁን ካልሆነ በቃ በኋላ ላይ ስታውቅ የምትገረምበት ይሄ እንዳለ ለምን አልነገርከኝም? ይሄ እንደሆነ ለምን አልነገርከኝ? እንደዚህ ነገር እንዳሳለፍክ ለምን አልነገርከኝም? የምትል የምትገረምብህ አይነት ሰው ሆን። መጀመሪያውን ነገር ነግራ ለኔ እኮ እንደዚህ ያለኝ እንደዚህ ይኛል እንደዚህ ምናምን፣ በኋላ ምን ትወቅ ስታውቅ እኮ ምንም የሚገርማት ነገር የለም። ስለዚህ በተቻለ ሀቅም በኋላ ላይ ስታውቅ የሚያስገርማትን ነገር ለመፍጠር ሆነ ብለህ ሳይሆን ሀምብል የሆነ ሰው እንደዛ ነው። ቀስ በቀስ ነው የሚወጣው ህይወቱ የሚያወራው ስራዎቹ ነገሮቹ ምናምን ቀስ በቀስ ነው የሚሆኑትና በተቻለ ሀቅም ሀምብል ሁን። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? በጣም እንደጠቀማችሁ እርግጠኛ ነኝ። በተለይም ደግሞ ለጀማሪዎች ገና የፍቅር ግንኙነት ውስጥ ለምትገቡ ገና አዲስ ሴት ስትተዋወቁ በፍጹም በፍጹም ልትሸወዱ የማይገባችሁን ወደ ሰባት ነገሮች ነገርኳችሁ። አደራ አደራ እንዳትሸወዱ። እኔ በኋላ የለውበትም ተናግር ያለው። እስኪ ሀሳባችሁን ደግሞ ኮሜንት ላይ ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ግን ለምንድን ነው ላይክ የማታረጉት? አላረጋችሁም አደል? በቃ እሺ፣ አሁን አድርጉት። አመሰግናለሁ። በጣም በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋቸው ሰብስክራይብ በማድረግ ተቀላቀሉ። የደብ ምልክፋ መጫ እንዳይረሳ። ሁላችሁንም ወዳችኋለሁ። ቻው